በሙሉ ነው የምናስረክባቸው ያለ አሁን አሁን ደብዱ አሁን አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን ያለምንም ቅድመ ሁኔታ። ቦታውን አስረክበ ኢትዮ ሰገነት ብለህ ያስከው ሚዲያ ይዘውን ልክ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያችኋል ምጥል ከሆነ አልተሸከምክም። እኛ ነ የተሸከምነህ። እርግጠኛም ነገር ተሸክመንን ይኖር ነው። ቢገባህ ኖሮ አየር ላይ ቆጭ ብለህ ያ ሁሉ ስታወራ ዝም የተባልከው ስለተሸከምንህ ነው እንጂ አውቃለህ። እኔ አጠገብ ቁጭ ብዬ የምሰራውን ሰው እያፈንተ የሰባዊ መብት ተሟጋች አይሆንም። መጀመሪያ የኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው ይህ አይደለም። ሰባዊነት የሚጀምረው ካጠገብ ነው ከራስ ነው ሰባዊነት የሚጀምረው ኢትዮ 360 ከተቋቋመ እኔ አራት ሰዓት ድፍን የተኛውበትን ጊዜ አላስታውስም። ድፍን አራት ሰዓት የልጅ እናት የልጆች እናት ነኝ ሴት ነኝ። ሴት ስትሆን ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰባዊ መብት ተሟጋች ምናምን የጠመመ ብታሞ ይገባዋሉ አላውቅም። ያላቀ ፣ ምክንያቱም እዛ ጋ እያየን እዛ ጋ እያየን ነው፣ ማን ግባባው ዛ ጋ ያየኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካለ በእርግጠኝነት ነገር አይሳካም። እንዲያውም ካሰብከው በኢትዮ ስልሳ ውስጥ ሁላችንም በመስራቾቹ፣ እኔም ልዩም፣ አንተ ብሩክ መብት አለ ካሰብከው ደግሞ የኛ ይነ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖረ ይችላል፣ በአሜሪካ ሕግ በአሜሪካ መሬት ላይ ስለዚህ ፕሊስ፣ ቢያንስ ተመለስ። ቢያንስ የእግዚአብሔርን ቃል ታቃለብ። እውነት ካወቅከው እውነት ካወቅ ታቃለ ብዬ አስባለሁ። ካወቀው ስለ እውነት ተመለስ። ትላንትና ክፉ ቀናቶች አልፈዋል። ትላንትና ማያልፉ የሚመስሉ ቀናቶች አልፈዋል። ዛሬ መተህ ድጋሚ ልትኮረኩመን አትሞክር። የትላንትና ኩርቁምህን እንችለናል። አሁን ደግሞ በፍጹም ያረከው ነገር ነውር ነው፣ ከነውርም በላይ ነውር ነው። በርቆልፍ የበርቁልፉን ቀይረን ነው መጠበቀኝ። ነገ ነገ መጣለው ስ እንደም እንደምታደርገ ያለሁኝ የሰለጠኑ ዓለምን ያለ ነው። ከአንተ ኩል መብት ያላት ኢየሩሳሌም ትመጣለች። ቢሮ ቆለፈ ተከበለኝ እንደሆነ ያለሁኝ ኢትዮ ሶስት ስልሳ በእርግጠኝነት እነግርሃለሁኝ ወደ ቀድሞ ክብሩ ይመለሳል። ውርውር የሚለውን እንግዲህ ያለማወቅ አይነት ነገር አለ እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢምቢ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ፣ ንብ ስትሆን ማር ለማምረት ነው። ዝንብ ከሆነች ግን እንትን አለች። ምንድነው የምታደረጉት? ማራገቢያ ነገር አለ አይደለ? ዝንብ ሆነ ፕላስቲክ ነገር ጠብ አርገው ብዙ ጥሎ ያለው እና እንደዚህ አይነት ወሳኝ አድሚኖቻችን ቀጥሉ ኃላፊነታችሁን እናንተ የተወጣችሁ ትቀጥላላችሁ። ሁላችሁም በነፃነት ሀሳቦቻችሁን ሀሳብ ያላችሁ የሰጣችሁን ቀጥላለን። በደንብ ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንጻር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን፣ መቼ፣ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙም እንደ ተቋም የሚሄድበትን መንገድ ተከትሎ በሕግ ይሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው። ይህንን ፕሮግራም ለማቅረብ እንደምንም ሊትራሊ ከፊት ለፊቴ የቆመው ስልክ ነው። በጣም ፕሮፌሽናል ወይ በትልቅ ስቱዲዮ ውስጥ የምንሰራ ሰዎች የነበር ነው። እንደምታውቁት ስቱዲዮ ስራውን እንዳይሰራ በመደረጉ ምክንያት ደግሞ የኢትዮ ሶስት ስልሳ ፕሮግራም ለጊዜው በስልክ የተላለፈ ነው። ግን ያለ ጥርጥር እነዚህ ሁኔታዎች እንሻገራለን። የእናንተን ስሜት መጋራት ስለፈለግኩ ነው ጆይን ያረኳችሁ። እንዲህ አይነት አፈና በኢትዮ ሶስት ስልሳ ውስጥ ይኖራል ብዬ በፍጹም በፍጹም አስቤ ስለማላውቅ ይሄ አፈና እጅግ በጣም አስነዋሪ መሆኑን መናገር ስላለብኝ ይህን እድል ልጠቀም ብዬ ነው በጣም እኔም እዚህ ያለው በቦታ ላይ ስብሰባ ውስጥ ነኝ። አምስት ደቂቃ ነው አቋርጭ የወጣሁትና በሆነው ነገር በጣም አዝናለሁ። ነገር ግን እኔ እዚህ ደረጃ ከመደረሱ በፊት ነገሮች በህጋዊ መልኩ ወይም ደግሞ የድርጅቱ የተቋሙ ህገ ደንብ በሚፈልገው መልኩ ወይም በሚፈቅደው መልኩ እንዲከናወን ውስጥ ትግል ከሚያደርጉ ሰዎች መካከል አንዱ ነኝ። ያን ነገር ስናደርግ ነው የቆየነው። ከምንም በላይ ማዝነው ቦርድ ተቋቁሟል፣ ቦርድ የሚባለው አካል ምንም አይነት እስከዛሬ ድረስ ለተፈጠሩ ነገሮች፣ እስከዛሬ ድረስ ለሆኑ ነገሮች ምንም አይነት ሪስፖንድ አለማድረጉ፣ ምንም አይነት ነገር ለማድረግ ችግሮቹን ያውቃል ወደኋላ ምናልባት ኢትዮ ሶስት ስልሳ ሰራተኞች ሲለቁ አልጠየቀም። ሰራተኞቹ ለምንሄዱ ለምንለቀቁ ምንድን ነው ችግሩ ብሎ አላወያየም። እነኚህ ነገሮች ሁሉ ወደኋላ ተመልሶ ማንሳት ይቻላል። አንድም ቀን ምላሽ ሊሰጥ አልቻለም። አሁን ህገወጥ ነገሮች ይከናውናሉ። ፕሮፌሽናል ያልሆኑ ነገሮች በተቋም ውስጥ ይከናውናሉ። የዛሬውን ጨምሮ ከዚህ በፊትም የተከናወኑ ነገሮች አሉ። እነኚህ ነገሮች ሲከናወኑ ዝም በማለቱ በጣም ባዝንም፣ ህጋዊ ነገሮችን መከተል አስፈላጊ ስለሆነ ብዬ ብለን ኢየሩሳሌም ጋራ አንድ ደብዳቤ ጽፈን ነበረ። ለቦርዱ ማለት ነው። ቀጥታ ኢየሩሳሌም እንግዲህ ብዙ አታች ያደረገችልኝ ደብዳቤ ያለ በእያንዳንዱን ስቴፕ ይሄደችበታል። በጣም በዚህ አጋጣሚ ልትመሰገን ይገባታል። ፕሮፌሽና ፕሮፌሽናል የጠበቁ ነገሮችን አድርጋለች ለእያንዳንዱ ነገር። ምናልባትም እኔ ያንን ጠብቄ አላረኩም። እኔ ቦርዱ ጋር ነው ትኩረት የነበረው ምክንያቱም ህጉ የሚጠይቀው መሰረት ቦርዱ ኢንቮልቭ እንዲያደረግና ይህን ችግር እንዲፈታ እድሉን ለማግኘት ሞክር የነበረ ግለሰቦቹ የቦርዱ አባላትም ስልካችንን አያነሱም። ጥቂት ሰው ነው ስልክ የሚያነሱት። ደብዳቤ ጽፈናል፣ ህጋዊ ደብዳቤ በአስቸኳይ በሶስት ቀን ውስጥ እንዲጠራ እንዲጠሩንና ነገሮች እዚሁ እንዲፈቱ ይሄ ነገር ከመከሱ በፊት መሆን የነበረበት ነው። ይሄም አልሆነም። ስለዚህ እነሱ ዝም በማለታቸው ቤቱ በጣም በቃ በጣም ህግ የሚያውቁ ሰዎች ናቸው። የምገምታቸው ሰዎች ህግ ሲያጠፉ ሳይ ያናድደኛል። እና እንዲህ ዓይነት ነገሮች ተከስተዋል። ህግ በጠበቁ መልኩ፣ ስርዓት በጠበቀ መልኩ ይሄ ኢትዮ ሶስት ስልሳ የህዝብ ነው ተብሎ ሁላችንም የምንናገርለት፣ የምንመሰክርለት ለዛም ደግሞ ዋጋ የተከፈለለት ስለሆነ የህዝብን ተቋም የግል ማድረግ አይቻልም። ወይም ደግሞ በአንድ ሰው አስተሳሰብ፣ በአንድ ሰው አመለካከት፣ በአንድ ሰው ዙሪያ እንዲከበብ ማድረግ ተገቢ አይደለም የሚል አቋም አለኝ። ይህንንም እቃወማለሁ የዛሬውን ጨምሮ ማለት፣ የዛሬው ግን በጣም አስከፊ ነው። በአንድ ጋዜጠኛ ላይ እንዲህ ዓይነት አፈና ማከናወን ማለት አብይ አህመድ ምንም ልንቃወሙ አይገባም። በቃ አብይ አህመድን መቃወም ማቆም አለብን። እንደዚህ ዓይነት ነገር ካደረገ በምንም ታምር የትኛውንም ሀሳብ ላንጸባርቅ፣ የትኛውንም አመለካከት ላንሸራሸር ያን አመለካከት በአመለካከቱ መቃወምና መመለስ ሲቻል አትናገሩም ብሎ ጎሮሮ ማነት ግን በጣም በጣም ምናልባትም ነውር በሚለው ቋንቋ ነውር ነው፣ በጣም ነውር ነው። ደግሞ በተለይ ለሌሎች ድምፅ ሆናለሁ የሚል አካል እንዲህ አይነት ነገሮችን አድርጓል መባሉ፣ እንግዲህ በቅርበት እናንተ ናችሁ የነበራችሁትና እኔ ውጭ ስለሆንኩኝ ያወቅኩት ነገር የለውም። ከእናንተ የሰማሁትን ነው የምናገረው። እና ሀንድረድ ፐርሰንት በቃ የነውር ጥግ ነው ብዬ ነው የማስበው። ለጋዜጠኛ አሁን ሌላው ነገር ለጋዜጠኛ ይሄ የመጨረሻው ሞት ነው። ቅድም ብላችኋል። ድሮም ባህዴን ባህዴን ነው ኢህአዴግ ያዴግ ነው መቼም ነው መቼም አይጠሩም። በታጥባቸውም በእሙም በምን ብዛ አስፋቸው አይጠሩም። እኛ ደግሞ አልኖርም በዛ ውስጥ ጋዜጠኞች ነን የሰራ ነው ንጹህ ንጹህ ንጹህ ስራችንን ስንሰራን የቆየ ነው። ከጀርባችን ቢፈቁን ያው ነው አሁንም መሬት ላይ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 ያንን ሰምተን ገና ሀዘን፣ የስንቱ ሀዘን እኮ አለ። የዚች እጅ ልጅ አንድ ምሳሌ ናት፣ አንድ ማሳያ እኮ ናት። እውነት ለመናገር በኢትዮጵያ ምድር ላይ በየቀኑ የሚሰማው ሰቆቃ እውነት በአንድ ሰው ብቻ የሚገለጽ ነው እንዴ? አንድ ማሳያ ናት እኮ ልጅ። ይህ ብላይ ለዛች ልናቷ ለዛች ልድሃ እናቷ፣ ስለ እውነት ነው፣ ስለ እውነት ያሳዝናል። ስለ እውነት የደረስንበት ጊዜ አሁንም ለው የጥያስ መዘንጎት ይቅርታ ጠይቃለሁኝ። አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታም እያሉ ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ወገነት ብለህ የያስከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። በቃ ድምፀ አትናገርም ተብሎ መታፈን አብይ አህመድ ሁለት መቶና ሶስት መቶ ጋዜጠኞችን አፈነ፣ አሳደደ እንዲያረገ እንዲያረገ ስንል የምንውል ሰዎች ራሳችንን ራሳችን ስናፍን እጅግ በጣም የሚያሳዝን ነው እና ይሄ ነገር ተከስቶ ባላይ ደስ ይለኝ ነበር። እኛ እኔ ባለውበት ተቋም ውስጥ እኛ ባለንበት ተቋም ውስጥ ዋጋ ከፍለናል የምንልበት ተቋም ውስጥ ባይሆን ደስ ይለኝ ነበር። ሆኖ አየሁት። የታሪካችን አንዱ አካል ይሆናል ማለት ነው። ምናልባትም ወደፊት መዝገብ የምናስቀምጥ ከሆነ በመዝገባችን ውስጥ የሚቀመጥ አንድ ጥሩ ነገር ይሆናል ማለት ነው። ጥሩ ነገር ማለት ለማስተማሪያ። ብዙ ግጭቶች በማካከላችን አሉ፣ ብዙ አለመግባባቶች አሉ፣ ብዙ ነገሮች አሉ። ግን አልተፋፈንም። አንዱ አንዱን ለማፈን ተካሂዶ አያቅ እና ማናችንም ቢሆን ስንታፈን ከፈናው ላለመሞት የምናደርገው ጥረት ብዙ ነገሮች ሊያናግሩን ይችላሉ። አሁን ላለመሞት እየተደረገ ያለ ጥረት ነው። እሷ ላይ የመጣው ነገር የጄሪልና ነጌጥዬ አፈወርቅ ላይ የመጣው ነገር ነገኔ ላይ ይመጣል። በአጋጣሚ ሆኖ ሶስቱም ፕሮፌሽናል ጋዜጠኞች ናቸው እና ያውቁታል፣ ፔኑ ለሌሎች ድምፅ መሆኑን ያውቁታል። ሌሎች ሲታፈኑ ምን ያህል እንደሚቆረቁር ያውቁታል እና ይሄ በመሆኑ በጣም አዝናለሁ። አሁንም ነገሮች በውስጥ ቢፈቱ ደስ ይለኛል። ያንንም ነው የምንጥረው። ቫዮለንት የሆኑ ነገሮች እንዲኖሩ አንፈልግም። ስለዚህ አሁንም ቢሆን የኢትዮጵያ ህዝብ ይሄ ንብረት ይሄ ተቋም የኢትዮጵያ ህዝብ ነው ብለን የኢትዮጵያ ህዝብ አዋጥቶ ያቋቋመው እስከሆነ ድረስ የኢትዮጵያ ህዝብ በዚህ አካባቢ ያሉ በቅርበት በየትኛውም ዓለም ያሉ በጨዋ ቋንቋ ተቋሙ የሚቀጥልበትን ነገር ማመቻቸት ያስፈልጋል። ሁላችንም አንድ ድምፅ ነው ያለን እዛ ቤት ውስጥ ማንም የተሻለ ድምፅ የለውም። ማንም የበለጠ ድምፅ የለውም። ሁላችንም የሚመራን ደንቡ ነው። በደንቡ መሰረት ህጉን ጠብቆ ማንም ሰው መሄድ አለበት። አፍሪካ አውሮፓን ያለው ጌጥዬ ትላንትና ጫካ ነበረ፣ ዛሬ ተሳዶ ሰው ሀገር ነው ያለው። እኛ አሜሪካን ሀገር ነው ያለ ነው። ወደ ሀገራችን ድንጋባ የተደረግንበት ተቋም ነው። ሽብርተኝነት የተከሰስንበት ተቋም ነው። ብዙ ነገሮቻችን ቤተሰቦቻችንን ክብር ያጣንበት ነው። ቤተሰቦቻችን ሲሰደቡበት የነበረ ተቋም ነው። ይሄ ተቋም እርስ በርስ ተፋፍኑ ማለት በጣም በጣም ለቃላት በሁሉ አይመችም ይሄን ነገር ማድረግ ስለዚህ የኢትዮጵያ ህዝብ በዚህ አካባቢ ያላችሁ ስትደግፉ የኖራችሁ ለተቋሙ ለኢትዮ ሶስት ስልሳ ስትቆሙ የነበራችሁ ተቋሙ እንዲቆም የድርሻችሁ እንድትወጡ ነው። ማንም ማንንም ማፈን የለበት፣ የሚለው ላይ ትኩረት እንዲደረግ እፈልጋለሁ። ብዙ ነገሮች አሉ። እናንተም ኢትዮ ሶስት ስልሳ በመረጃ ታምቶ አያውቅም። ለምን ዛሬ እንደዚህ እንደሆነ አላውቅም። እንጣላለን። ይሄ ነገር በዚህ ቢደረግ ይሄ ነገር እንደዚህ ከዚያ አንጻር ስንት ያመጣብለን፣ በጣም ዱላ ቀረሽ ተነጋግረን እናውቃለን። እና ያ ነገር ግን ለመተፋፈን አይደለም። ወደ ኢትዮጵያ የሚደርሰው መረጃ ኤግዛክትሊ ሐንድረድ ፐርሰንት እርግጠኝነት እንዲኖረው ነው። ያንን ከማድረግ ውጭ ግን ይሄናትና ተመካክረን የምናረጋቸው ነገሮች ብዙ ናቸው። ተመካክረን ያስቀረናቸው የኢትዮጵያን ሕዝብ ይጎዳል፣ ትግሉን ይጎዳል። ያስቀረናቸው በጣም ብዙ ቃል ምልልሶች አሉ፣ ብዙ ዜናዎች አሉ፣ ብዙ ፕሮግራሞች አሉ። ያስቀረናቸው ፕሮግራሞች እኔና ጌጥዬ ሁለት ሰዓት ቀርፀን ያስቀረሩት ፕሮግራም አለ በእኔና በሱ ውይይት ማለት እኔና እሱ እንኳን ሳንግባባ ቀርተን ያለ መግባባታችን ኢትዮጵያ ትግሉን ይጎዳል ብለን ያስቀረ ናቸው። እንዲህ አይነት ነገሮች ናቸው የነበሩት። ይሄ ነገር ጠፍቶ ዛሬ ግን አትናገሩም ጉሮሯችሁን ብሎ አየር ላይ ማውረድ ከራስ ሲሆን ያማል። እና ከዚህ አንጻር እንዲታይ ነው ፈልገው። በጨዋነት አሁንም ቁጭ ብሎ መወያየት የሚቻልበት እድል ስላለ ተዋይቶ ተቋሙ ይቀጥላል። እኛ አላፊ ሁላችንም፣ ለየትኛው እድሜ እንደዚህ እንደምንሆን ባይገባኝም በጣም በጨዋነት ተነጋግሮ መፍታት ይቻል ነበረ። እዚህ ድረስ ከመምጣት ዛሬ እንዲህ ባይሆን ደስ ይል ነበረ። ሆነ ግን ከሆነ አልቀረ፣ አሁንም ወደዛው ወደኋላ መመለስ ይቻላል። በውስጥ ችግሩ እንዲፈታ ቅድም ጄሪስትል ሰምቻለሁ፣ እየወጣው እየገባ ሚሆን እችን ነገር ሰምቻለሁ። አሁንም ጥቁጭ ብሎ መወያየት ይቻላል ያለችውን ነገር በጣም ነው የምገዛው። ግን ቦርዱ አክቲቭ ሆኖ በመሃል ቦርዱ ስላልማት ነው ጠቅላላ ጉባኤ አለ፣ ቦርድ አለ፣ ስራ አስፈጻሚው አለ ስለዚህ ቦርዱ በመሃል ነው ያለው። ጠቅላላ ጉባኤ የፈለገውን ነገር ማድረግ ይችላል። ቦርዱን ማባረር ይችላል። ስራ አስፈፃሚውን ማውረድ ይችላል። የፈለገውን ማድረግ ይችላል። ያ ነገር እንዲሁም ቦርዱ ወደ መሃል ገብቶ ኑስቲ ቁጭ በሉ ተቋሙ ይቀጥል የሚል አሁን ዲፋሜሽን የሚል ደብዳቤ እንደደረሳትም ሰምቻለሁ። በጣም ያሳዝናል በእውነት ነገ ከነገ ወዲያ መዓት ነገሮች ሊመጡ ይችላሉ ማለት ነው እና አሁንም ቢሆን በጣም ረጅም ሰዓት ስለሌለኝ እንደ ልቤ አላወራም። በጣም በጣም ይቅርታ ጠይቃለሁ። በውስጥ የሚፈታበት እንፈልጋለን። ቦርዱ ይህንን አጋጣሚ ተጠቅሜ እንደሚሰሙ እርግጠኛ ስለሆንኩ ቦርዱ የላክንለትን ደብዳቤ አይቶ ቁጭ ብሎ በዚህ በሶስት ቀን ውስጥ እንዲያነጋግረን እንጠይቃለን። ለሚመጣው ኃላፊነት ለሚከሰቱ ነገሮች ሁሉ ሃንድረድ ፐርሰንት ቦርዱ ኃላፊነቱን እንደሚወስድ ማስጠንቅቀናል። ያ ነገር ይህንንም እድል ተጠቅሜ ሀላፊነቱን ትወስዳላችሁ፣ የሚል ነገር ማሳሰብ እፈልጋለሁ። ስለአቋርጣችሁ በጣም ይቅርታ። ከዚህ በላይ መናገር አልችልም። በእውነት ነው የምነግርህ። ጎዳኔ ያቆብን ማመስገን እፈልጋለሁ። ሁልጊዜ ቴዎሶ ስልሳን ዜና በተለያየ አንግል አይቶ መልካም ግንባታውን የሚሰጥ ጥሩ አስተያየቱን የሚሰጥ ሌሎችም አሉ እንደዚህ ስማቸውን እዚህ ጋር ስላላስፈቅ ማንጠቅሰው። ያ ሁሉ ግን የሚሰራው ግን እውነት ለመናገር ዋጋ ተከፍሎበት ነው ኢትዮ 360 ከተቋቋመ እኔ አራት ሰዓት ድፍን የተኛውበትን ጊዜ አላስታውስም። ነገር ግን ለሀብታሙ እኔ እዛ ቢሮ መሆን ለሀብታሙ ሸክም ነው። ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካም፣ በእርግጠኝነት ነገር አይሳካም። አይሳካም። የናንዴል ፖሊስ መጥቶ ያንጠይቆ ከሆነ ምንም ነገ ነገ፣ እኔ እራሴ በእግር ሂጅ እዛችሁ ጋር ማታራው ነገር ነው። የሰለጠነው አለም ነው ያለ፣ ነው የሰለጠነው ያለም። እንዲያውም ካሰብከው በኢትዮ ሶስት ስልሳ ውስጥ ሁላችንም በመስራቾቹ እኔም ልዩም አንተ ብሩክም መብት አለን ዘመንን ሙሉ